ይሄዳቸው፣ አፉ በጣም ደክሞታል። ከንፈሩ ራሱ በጣም ደርቋል እና ከመውደቁ በፊት ይህንን ውሃ አንተ እንደሰጠው አድርገህ ትሰጠዋል እኔ እንደዚህ ፈራለው እያስብ ነበር። እየተንቀጠቀጥኩ እኮ ነው። አሁን እራሱ እንደምታዩኝ እየተንቀጠቀጥኩ ነው። ወደ ዋናው ዝግጅት ከመሄዳችን በፊት ግን አንድ ማድረግ ያለብኝ ነገር አለ። የሺ እባክሻን እንቃም። ያው እኛ እንደምታውቁት ተቆንጥጠን ያደግን ባህላችንን፣ ወጋችንን አክባሪዎች ነን። ስለዚህ

ሰርግ በስተመጨረሻውም ሊቋረጥ ችሏል። ታዲያ ይህንን ሴራ ማን እንደዚህ እንዳደረገ ባይታወቅም ነገር ግን ሰርጉ ለጊዜው ቆሟል። የአፌትና የኤፍራታ ሰርግ በዚህ መልኩ ስለተቋረጠ ብዙዎቻችሁ ደስ ብሏቸዋል። ታዲያ ይህንን ደስታ በላይክ ግለጹልኝ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንኳን በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ነባሮች ስለምትከታተሉኝ፣ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። አሁን ላይ የአፌትና የኤፍራት ሰርግ ይቋረጥ እንጂ ምን ይፈጠራል የሚለውን በክፍል 73 የምናየው ይሆናል። ታዲያ በክፍል 73 የሚታዩት ትዕይንቶችን ቀጨብ አድርገን አብረን የምናየው ይሆናል። እስከ ቪዲዮ ፍጻሜ ድረስ እንድትከታተሉኝ በአክብሮት እጠይቃለሁ። በመጀመሪያ ደረጃ እኔ ለተመልካቾቼ አንድ ጥያቄ አለኝ። ይህንን ሴራ ሆን ብሎ የጠነሰሰው ማን ይመስላችኋል? ሲዮን ወይስ ቤዛ ወይስ ናታን ወይስ ቢኒያም ወይስ የገኒ ልጅ ወይ ደግሞ የእፍራታ ወንድም ዳጊ? እስኪ ግምታችሁን ኮመንት ላይ ወይ ደግሞ ይህንን ሴራ የጠነሰሰው ይሄ ነው ብላችሁ ኮመንት ላይ ጻፉልኝ። እኔም የራሴን ግምት እናገራለሁ ማለት ነው። እኔ ይህንን ሴራ ያጠነሰሰችው ቤዛ ትመስለኛለች። ቀለበቱንም አንተ ነው የምታደርግላት ያፌት ባዘጋጀው ሰርግ ላይ አንተ የፍራታን ታገባት አለ ብላ እያንዳንዱን ነገር እንደመከረቻት አድርጎ ነበረ ናታን ለቢንያም ሲናገር የነበረው። ታዲያ ይህንን ሴራ ማን ነው በደንብ የጠነሰሰው? እሰርጉ ለጊዜው ያውቆማል። ክፍል 73 ላይ ምን እንደሚፈጠር ባናብቀውም እንኳን አሁን ላይ ግን የአፌት ራሱን ስቶ ወድቋል። ይህንን ሴራ የጠነሰሰው ሁሉም በአንድ ላይ ተመካክሮም ይመስላል። ምክንያቱም ሲነጋገሩ ነበር። ቢኒያምም በጣም ደስ ብሎታል የአፌት ውሃውን ስለጠጣ። ግን ደግሞ አንድ ነገር አስበዋል። ሁሉም ተመካክረው በወንድሙ ወይ ደግሞ የራሴ ሰው በሚለው ነበረ ውሃውን የጠጣው ማንም እንዳይጠረጥር አድርገውት ማለት ነው። እንግዲህ ፂዮን ይህንን ውሃ ወንድም ከንፈርደው ደርቋል፣ ስለዚህ ይህንን ውሃ አንተ ራስህ ሄደህ ስጠው ብላ ነበረ በዘዴ አዛ ለያፌት ውሃ እንዲሰጥ ያደረገችው። ያፌትም ሰው ሲሰበሰብ በጣም እደነግጣለሁ አልወድም፣ አሁን ራሱ እየተንቀጠቀጥኩኝ ነው ብሎ ሲናገር ነበር። ታዲያ ውሃውን ፍራታ አይደለችም የሰጠችው፣ እናም ደግሞ ሌሎች ሰዎች አይደሉም የሰጡት የራሱ ዘመድ ወይ ደግሞ ወንድሜ እያለ የሚቀርበው የዳጊ ጓደኛና እንዲሁም ደግሞ የያፌት ዘመድ ነው። ታዲያ ይህንን ሴራ ያጠነሰሱት ጽዮን ቤዛ፣ እንዲሁም ደግሞ ቢንያምና ናታን ሆኖ ይመስላችኋል? እንግዲህ እናንተም ግምታችሁን ኮመንት ላይ ብታስቀምጡልኝ ደስ ይለኛል። ገነት የማታውቀው ነገር አለ እያንዳንዱን እነሱ ያሴሩ የጠነሰሱትን ነገር ማንም አልነገራትም፣ አልነቃችምም። ግን ደግሞ አንዳንድ ነገሮች ጠርጥራ እየጠየቀቻቸው ነበረ። እናንተ እንዴት እንደዚህ ሽር ጉድ ብላችሁ ልትሄዱ ቻላችሁ? እናም ደግሞ ያሰባችሁ ነገር አለ እንዴ? ብላ ስትናገር ነበር። ናታንም እንግዲህ ለቢኒያም ሲለው የነበረው የአፌት በደገሰው ሰርግ ላይ እኔ የራሴን ጨረቃ ላገባትም እችላለሁ። ሁሉንም ሴራዎች የጠነሰሰች ወይ ደግሞ የነገረችን የመከረችኝ ቤዛ ናት። ቤዛ እንደ በፊቷ አይደለችም። እስር ቤት በጣም አድርጎ አሰልጥኖ ነው ያወጣት። እንግዲህ እንደ በፊት ስላልሆነች በጣም ደስ ብሎኛል። እኔም ራሱ ወደ ራሷ ተመልሳለች። ይህንን ነገር አንተ የሱ ሰርግ ላይ ተገይተ ኤፍራታን ወይ ደግሞ ያንተን ጨረቃን ማግባት አለብ ብላኛለች፣ የሚል መልእክት ነበረ። ለቢንያም ሲናገር የነበረው ይሄ ከንቱ እንሰራለታለን የሚል ነበረ ንግግራቸው ማለት ነው። ይህንን ነገር ግን ወንድሟ የሚያውቃል፣ ኤፍራታ ዳግም እናም ደግሞ እዛ ቤት ውስጥ የማታውቀው ገኒ ብቻ ናት ማለት ነው። ሌላው ሉሊት ሉሊት እንግዲህ ምንም ነገር አታቅም። የተነገራት ነገር የለም። ግን ደግሞ ያው ጥለብስ ስለሆነች ሰርጉ ላይ ተገኝታለች። ሌላኛውና አዲስ ነገር ግን ይሄ የአፌት ዘመድ አክስቴ የሚላት ምንም ነገር አታቅም። እሷም እንደሌሎቹ ነው ሰርግ ላይ እየተጠራችው። እንግዲህ ስትጠይቃት የነበረው ኤፍራታን እንዲህ ጨረቃ መስለሻል በጣም አምረሻል ስትላት ነበረ። ያኔ ግን በጣም ደንግጣ ነበረ ኤፍራታ የኔ ጨረቃ ምስጥረኛ፣ የምትለው ናታንን ነበረ ያስታወሰችው እንዲህ የምንሆነሽ ነው ምናምን ብላ ደንግጣ ተናግራ ነበረ። የያፌት ዘመድ ማለት ነው። ከዛም በኋላ አይ እናንተ እንደዚህ ስትሉኝ እኔ የሆነ ነገር አስታውሼ ነበረ ብላ እሷ መለሰችላት እና ናታን የአፌት ባዘጋጀው ሰርግ ላይ እኔ ራሴ የፉዬን የኔን ጨረቃ አገባታለው ሲል ነበረ ሲናገር የነበረው። ታዲያ ይስ ምን ያህል እውነት ይሆናል ብላችሁ ታስባላችሁ? አስተያየታችሁን ኮመንት ላይ አስቀምጡልኝ። ብዙዎቻችን ግምታችን የአፌት እስከዛሬ ድረስ ሽርጉድ ሲልለት የነበረው ሰርግ ላይ ናታንና ኤፍራታ የሚጋቡ ይመስለናል ብለን አስተያየታችን እያንዳንዳችን አስቀምጠናል። እኔም ይሄ ነበረ ግምቴ። ምክንያቱም አንዳንድ ጊዜ ለሰዎች ጉድጓድ ስንቆፍር ለራሳችን ልንገባበት እንችላለን። እሱ አሁን ላይ ሰርግ መደገስ ፈልጎ ሳይሆን ናታንን ለማበሳጨት ነበረ ይህንን ሴራ ያጠነሰሰው። በተቃራኒው ግን እሱ ራሱ ባዘጋጀው ሰርግ ላይ ናታንና ኤፍራታ ሲጋቡ ከማየት በላይ የሚያናድደውና የሚያበሳጨው ነገር የለም። አቶ ያፌት አቶ ያፌትስ ይህንን የተበረዘ ውሃ የሰጡት ይገለው ይሆን ወይስ ከሕመሙ አገግሞ እነዚህ ሁለቱ እንቁዎች የፍራታና ናታን ሲጋቡ ቆሞ በአይኑ ያ ይሆን? ሌላኛው ነገር እንግዲህ ፖሊሷ የፍራታን ተሰናብታት ነበር የሄደችው። እቅዳችን ይሳካል። እኔም ሴቶቹ ጋር መቀላቀል አለብኝ እነዛን ድሃዎች እንዲሁም ደግሞ የአፌት ሲያሰቃያቸው የነበሩትን ሴቶች ነፃ ማድረግ እፈልጋለውኝ። እስከዛው ድረስ አንቺ ደግሞ እዚህ ያለውን ነገር ፈጣሪ ከአንቺ ጋር ይሁን ብላ ተሰናብታታለች። እዛ ቤት ውስጥም እንግዲህ ለአፌት ሰራተኛ የቀጠረችው እሷው ናት፣ ግን እዛ ላይ እንደማይተዋወቁ ሆነው ነበረ። ደንግጣ እየተነሳችው ሄዋን ማለት ነው። ሄዋን አሁን ላይ እዛ የታገቱ ሴቶችን አወጣለሁ ብላ እንግዲህ እየሄደች ነው። እዚህም በመከራ ነው ኢፍራታ ልታገኛት የቻለችው። በሰርጉ ግብ ግብ እንጂ እዛ ግቢ ውስጥ እንደማትገባ ታቅ ነበር። ግን ደግሞ አጋጣሚው እዛ ቤት ውስጥ ከኢፍራታ እንድትገናኝ አድርጓታል። ይህ ደግሞ ጥሩ አጋጣሚ ነው። ምክንያቱም እዛ ቤት ውስጥ ያችን ሰራተኛ ያስገባቻት እሷ ናት። ይህንን ደግሞ ኤፍራታ ማንም አያውቅም ከሰራተኛና ከሔዋን በቀር። ሔዋን እንግዲህ ከዛ ቤት ተደብቃ ወጥታለች። እነዛን ምስኪን ሴቶችን ልታድናቸው ነው። በሌላ በኩል እንግዲህ ኤፍራታ ደግሞ ያቀደችው ነገር የናታንን ቤት አስመልሳለው፣ እናም ደግሞ ልጆችም እንወልዳለን እኔና ምስጥረኛ እንጋባለን ብላ እንግዲህ ከራሷ ጋር እያወራች ነበረ። የያፌት ዘመድ መጥቶ ያቋረጣት። እናም ደግሞ እሱም እየተናገራት ነበረ። አልወደውም የሚሰራ ስራዎች እኔን አይመቹኝም ብሎ እንግዲህ አንዳንድ ነገሮች ሲያወራት ነበረ። ከዛ በኋላ አቶ ያፌት አልወደደውም ነበረ ሁለቱ አንድ ላይ ቁጭ ብሎ ሲያወሩ፣ በጣም ተበሳጭቶም ስለነበረ የራሱን ዘመድ እንግዲህ ከኤፍራታ ተለይቷታል ማለት ነው እነዚህ ሁለቱም አይዋደዱ ማለት ነው፣ የሚል ነበረ ስሜት የተሰማት። አሁን ላይ በሐረግ ድራማ ላይ ትልቁና አጓጊ ቦታ ላይ ነው ያለ። ነው የአፌት በራሱ ሰርግ ላይ የኔ ናቸው የሚላቸውን ሰዎች በሰርጉ ላይ ጠርቷል። ታዲያ እዛ ላይም አሁን ላይ ውርደቶችን እየተከናነበ ነው ያለው፣ ሁሉም ሲሉ ነበረ በሱ ሰርግ ላይ እንግዲህ የራሴ ሰርግ እደግሳለሁ ሲል ነበረ ናታንም ኤፍራታም አንድ ነገር እያቀደች ትመስላለች። እኔና ናታን ልጆችንም እንወልዳለን፣ ምርጥ ህይወትም እንኖራለን። መቼም ቢሆን አንተ ልረሳ አልችልም እያለች ነው። ይህ ደግሞ በሆዷ ልጅ ያዘች ትመስላለች። እንግዲህ የያፌት ዘመድ ወይ አክስቱም እየጠየቀቻት ነበረ። ለምንድን ነው ሰርጉን እንደዚህ ያቸኮላችሁት? አርግዘሽ ነው እንዴ? ስትላት ነበረ ለኤፍራታ። ኧረ የምንርግዝና ብላ እንግዲህ እሷም መልስ መልሳላታለች። እንግዲህ የፉዬ በአሁኑ ሰዓት ላይ ኤፍራታ ብቻ ናት ይህንን ነገር የምታውቀው ማለት ነው። ምክንያቱም ወደ ያፌት ቤት ከመሄዷ በፊት ከናታን ጋር ብዙ ነገሮችን አሳልፋ ነበረ የሄደችው። ሁላችንም የምናውቀው ነገር ስለሆነ ማለት ነው። አሁን ላይ እንግዲህ አጓጊ ቦታ ላይ ያለነው ሐረግ ድራማ ላይ ናታን ፊቱ ፈገግ ያለ ይመስላል። በጣም ተናዶ ነበረ መጀመሪያ ላይ። እውነትም ሊወስድብኝ ይሁን እንዴ የኔን ጨረቃ እያለ ነበረ። ነገር ግን አሁን ላይ ነገሮች ተለዋዋጭ ሆነዋል። ያፌትም በገዛ ዘመዶቹ ፊት እየተዋረደ እየመጣ ነው። ክፍል 73 ላይ ብዙ ነገሮች ይፈጠራል ብለን ተስፋ እናደርጋለን። አሁን ላይ አክስቱም አታውቅም ምን እንደተፈጠረ። እናም ደግሞ ኤፍራታ ለማዳን ሲሉ ጽዮን፣ ናታን፣ ቢኒያም፣ ዳግምና ቤዛ፣ ብዙ ሴራዎችን ሰርተው ሰርጉ እንዲከሽፍ አድርገዋል ማለት ነው። ሄዋን ወይ ደግሞ ፖሊሷ መርማሪ ፖሊሷም ይህንን ነበር የምትፈልገው። በአሁን ሰዓት ላይ ሰርጉ እንዲከሽፍ ነበረ የሚፈልጉት፣ ሙሉ በሙሉ ማቆም ሳይሆን ሰርጉ እንዲከሽፍ ነበረ እያደረጉ ያሉት። ይህ ነገር ደግሞ ለእነሱ ተሳክቶላቸዋል። አሁን ላይ የአፌትን የሚያበሳጨው ነገር ቢኖር ሰርጉ መቅረቱ ወይ ደግሞ መክሸፉ ነው ማለት ነው። የያፌት ዋነኛ እቅድ ናታንን ለማበሳጨት እንዲሁም ደግሞ ጽዮንን እነዛ ሴቶች ጋር መቀላቀል ነበር የሚፈልገው። ኤፍራታም ይህንን ነገር ፈርታ ነበረ። የያፌት ዘመድ ለምንድን ነው በዚህ ልክ እኔ ስለ ጽዮን ሳወራ የሚናደደው? እሷ እንድትነካ አይፈልግም። ያፌት ምን አስቦ ይሆን ሲላት የፍራታም ከዚህ በፊት ሲል የነበረውም ስለምታቅ እነዛ ሴቶች ጋር ሄዶ ሊቀላቀላት ነው፣ እንዲሁም ደግሞ በብዙ ብር ሊሸጣት ይሆን እንዴ የሚል ነበረ ፍራቻዋ ማለት ነው። አሁን ላይ ብዙ ነገሮች የሀፌት ላይ እየደረሱ ነው ያሉት፣ ምክንያቱም የእሱ እቅዶች ብዙ ነበሩ። አሁን ላይ ደግሞ አንዱ እቅዱ ሰርጉ ስለነበር ሰርጉ ደግሞ ከሽፎበታል። እንግዲህ ያንን ውሃ ማን እንደሰጠው ሁላችንም አይተናል። የራሱ ዘመድ ነው እንዳይነቃ ብለው ነው እንግዲህ ይህንን ነገር ያደረጉት። እንዲሁም የዳግም ጓደኛ እንግዲህ ጽዮንን ስለሚወዳት ጽዮን ያለችውን ነገር ሁሉንም ነገር ያደርጋል ማለት ነው። አሁን ላይ እሱ የለበትም፣ ግን ደግሞ ውሃ መስሎት ነው ለወንድሙ የሰጠው ማለት ነው። ወንድሜ እኔ እኮ ታዲያ አሁን ሙሽሪቷ ከመጣች ካንተ አጠገብ መሆን አለብኝ ብሎ ነበረ እሱ ጋር ሊሄድ ሲል፣ ይህንን ውሃ ስጠው ከንፈሩ ላደርቋል እኮ ወንድም ብላ ነበረ ጽዮን የሰጠችው። ናታንም ራሱን መቆጣጠር አቅቶት ነበረ። የግዴን ነው እያለ ለቢንያምም ሲናገር ነበረ። ፊታቸው ሲታይ በጣም ተናደዋል ማለት ነው። እኔም ጭሻለው ግን ደግሞ መረጋጋት ስላለብኝ ነው የተረጋጋሁት እያለ ነበረ ለቢንያም ሲናገር የነበረው። ቤዛም ውሃውን ከጠጣ በኋላ ፊቷ ፈገግ ብሎ ነበረ። የአፌትን በብዙ ነገር መበቀል ትፈልጋለች። ምክንያቱም ብዙ ነገሮችን አልሰማችም እንጂ የአፌት እንደሆነ አባቷን የገደለ ብታውቅ ኖሮ ምድር ሰማይ ነበረ የሚደፈንባት። እናም ደግሞ ምን እንደምታደርጉ እንኳን አይታወቅም። ከምድረ ገጽ ነው ካለምንም ርኅራሄ የአፌትን የምትገለው ማለት ነው። ይህንንም ነገር ደግሞ ምንም ነገር ሊጠይቃትና ሊነግራት ፍቃደኛ አልነበረም ናታን። አንድና አንድ ሰርጉ እንዲከሽፍ ስለነበረ አሁን ላይ ምንም አይነት ጥያቄ ቤዛን ሊጠይቃት ፍቃደኛ አልነበረም። ምክንያቱም አንድ ነገር ረስቻለሁ ብሎ ለቢኒያም ሲናገር ነበረ። ሁሉንም ነገር እኔን ለማጥመድ ነበረ። ከእኔ ጋር ስታሳልፍ የነበረውን ጊዜ አውቀው ነበረ። ከጽዮን ጋር ሲያሴሩብኝ የነበረው ያኔም ከኔ ጋር ተኝተሃል ብላ የነገረችኝ የእንቅልፍ መድኃኒት ሰጥተው ነበረ። ምንም ነገር ከቤዛ ጋር ያደረግነው ነገር የለም። ንጹህ መሆኔን ስትነግረኝ በጣም ነበር የተደሰትኩት ከምንም በላይ። ቤዛ ተቀይራለች እንደ ድሮ አይደለችም ብሎ ለቢኒያም እያደነቀ ሲነግራት ነበር ታዲያ እንደዛ ከሆነ ያረገዘችው ልጅ የማን ነው የሚል ጥያቄ ለናታን አቅርቦ ነበረ ቢኒያም ወይኔ እኔም ረስቻለሁ አልጠየኳትም ይሄን ነገር ከሰርጉ በኋላ እጠይቃታለሁ ብሎ መልሶለታል ለቢኒያም ግራ አጋብቷቸዋል የቤዛ ሁኔታ ግን ደግሞ አሁን ላይ መጠየቅ አልፈለጉም ቤዛም እንግዲህ ናታንን እንደምንም ብላ አሳምረዋለች። በጣም ደስተኛ ሆናለች። ሰርጋቸውን እየተጠባበቀች ነው ያለችው። የሃፊትን ሰርግ ከአክሽፋ እንዲሁም ደግሞ ኤፍራታ እና ናታን እንዲጋቡ ጥረት እያደረገችን ያለችው አሁን ላይ ባለውለታቸው እየሆነች ነው ቤዛ። በዚህ ልክ ቤዛ በመቀየሯ ብዙዎቻችን አስደስቶናል። ውድና የተከበራችሁ የቻናሌ ቤተሰቦች ለዚህ ቻናል እንግዲህ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ። የአፌት መጨረሻውን ነበረ ማየት የምንፈልገው። አሁን ላይ ግን ሰርጉ ቢከሽፍም ክፍል ሰባ ሶስት ላይ ምን እንደሚፈጠር ስለማናውቅ እስኪለቀቅልን ድረስ ግን ይህንን ትዕይንቶችን እያዳመጥና እኛም ደግሞ የገመት ናቸውን ግምቶች በኮመንት እያሰፈርን አብረን እንቆያለን። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።